ያለችው ከአንተ ጀርባ እንደነበረች ነው የማውቀው ማለት ነው። ወደ አልሆነ መንገድ ከምሄድ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ጊዜ እንደቀረባለሁ፣ እስኪ መናፈሻ ቦታ ማለት ነው። መጣለሁ ብሎ እኛን እየጠበኩት ነው ያለሁት። እንግዲህ ውድ ቤተሰቦች ሰሞኑን እየሆነ ያለውን ታውቃላችሁና ብዙ አዳዲስ ነገር እየለቀቀ ነው። ምን እንደሆነ መጠየቅ ፈልጊያለሁ። ያ ነገር እውነት ነው ወይስ ውሸት ነው? ወይም ብዙ ነገር ስላወዛገበኝ እውነታውን ማወቅ ስላለብኝ ማለት እንዲጎዳ አልፈልግም። በነገራችን ላይ አይደለም ጊዜ እኔ ማንም ሰው ሲገፋ ማየት አልፈልግም። እና መጠየቅ ስለፈለኩኝ እንግዲህ እየመጣሁ ነው ብሏል። እየጠበኩት ነው። እስኪ ባህራንም እያስቸገረ ወደዛ ልጆች ይዘውታል። እዚ ጋር ብቻ እየጠበኩት ነው። የመጣ ነው። እስኪ አብርሃም እና ይመራል ናፈሻ ቦታ ነው። እ ዛሬ እንዴት ነህ ካሜራ፣ ማንም የለሽም። ዛሬ እራሴ ሆነኝ። አንዳንዴ ብቻ ያስፈልጋል። እ እስኪ ሰላም በላቸው ቤተሰቦቼ ሰላም ሰላም፣ የዜዲቱ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኛ ያለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አውድ ቤተሰቦች፣ ያው ቤተሰቦቻችን ለካ ከሰው ጋር እኛ ያለው እንግዲህ አሁን እንደዚህ ቁጭ ብለን እግዚአብሔር ስለተገኘ ያ ሁሉ አልፎ ያ ሁሉ አልፎ ያ ሁሉ ጭቅጭቅ አልፎና ማለት ደስ ይለኛል። ጠፋሽ ደግሞ እንዴት ነሽ? አለሁ፣ አልጠፋሁም። እናንተም ጠርታችኋል፣ ነገሩ እናንተ ትሻላለች ትንሽ ብቅ ብቅ እያላችሁ ነው። እኔ ነኝ የጠፋሁት። ብቅ ብቅ እኮ ብዙ ያው እንደተሰሞኑ፣ እንግዲህ የቴዲ ወንድማችሁ ሞት ሁላችን ልባችን ተሰብሯል። ከዛ ወዲህ፣ እሱ ሞት ከሰማሁ ወዲህ ቪዲዮም ለቅቄ አላውቅም። በጣም መኖር ሁሉ እስኪ ያስጠላ የደረሰ ጊዜ እኔ እንጃ። እንደዛ ሰው ሞተ ሲባል ያው እንግዲህ ዜድ፣ ምን መሰለሽ፣ ሁላችንም ለጊዜው ይመስለናል ያው ሰው ሁላችንም ከዛ እንቀርምና ነው። እንግዲህ ሁላችንም ጊዜ ነው የምንጠብቀው። ተጠብቀው እንግዲህ ነፍሴ ማር ነው የምንለው። ምንም ማለት አንቺ ከባድ ነው። እና ነው ነው ያዙና አንዳንድ ጥያቄ ልጠይቅ ነው ነው ወደዚህ ጠጋ ብዬ ብዙ ምንድን ነው የምሰማው ምንድን ነው ማየው፣ ሚዲያ ላይ ያለው ነገር ምን እያደረግክ ነው ያለው? ማለት እኔ እንጃ ግራ ስለተጋባሁ እና ስለተወዛገብኩ መጠየቅ ስለፈለኩ ነው። ማለት አይ ምንድናት ልጅቷ ማለት ያንተ ጋር ያለ ያይዘው እያለች የምታበረታታ ልጅ ነበረች፣ እና አሁን እንደሆነ ማወቅ ስለፈለኩ ነው። ማለት የሆነ ተፍቅራ ወይስ ምንድን ነው እኔ ግራ ስለገባኝ? እና ሀይሚ የእሷ ነገር እኮ ምን መሰለሽ፣ ያው እንዳየሽው ነው። ችግር የለም የኔ ድምፅ ይሰማል። ያው በእርግጥ ከአንቺ ጋራ በዛን ወቅት በነበርን ሰዓት በባለቤቴ ብዙ ነገር ያው በደረሰብኝ ሰዓት ከካሜራ ጀርባ እንግዲህ ያው ከጎኔ ነበረችና በእርግጥ ያኔ ካሜራ ላይ ያው አልወጣችም እና ካላት በጎ ነገር ካላት ለሰው አክብሮት ካላት በቃ ሰውን ከምታግዘው አንጻር ማለት በእህት በወንድም ሆነ እንደተወሰነ ጊዜ ቆይተናል፣ እና ያ የእህትና የወንድምነት ጉዳይ ደግሞ የግድች ሰው ከጎኔ ታስፈልገኛለች በሚል እንግዲህ ያው ያንን ነገር አደረግኩኝ። ምናልባት ያደረግኩበት መንገድ ትክክል ላይሆን ይችላል። በእርግጥ እሷም አልተቀበለችም እና እንግዲህ ቤተሰብም በጣም በኮሜንት ብዙ ነገር ብለውኛል። ማለት እኔ እኮ የኔን ደስታ ስለሚፈልጉ ብዬ ነው፣ የኔን ሳቅ ስለሚፈልጉ ነው። እንግዲህ እስከ መቼ ተጎድቼ እኖራለሁ ብዬ ነው ማለት እኔ ወደዛ ነገር ውስጥ የገባሁት እና እኔ የኔን መጥፎ ነገር፣ የኔን ስቃይ፣ የኔን ወደ ያልሆነ መንገድ መሄድ እኔ የሚፈልጉ ያሉ አይመስለኝም። ግን አንዳንዶቹ ደግሞ በኮሜንት ላይ በቃ ስድብ ሁሉ አልቀርም የገድምሽ ነገር እንጃ ማለት ከአንዱ ተጣልቶ ወደ አንዱ ሄዷ አንድን ሰው ማፍቀር እኔ በእኔ አልተጀምረም። ይህ እንደዛ ብዬሽ ነው የማስበው። እኔ ምናልባት እንግዲህ አንቺም እነሱም እንዴት እንዳያችሁት ባላቀም፣ እንግዲህ የነበረው ነገር ይሄ ነው። እኔ አሁን ምንም ልሻ አልፈልግም። ያ ነው አይ ጊዜ ለምንድን ብታውቃለህ፣ እዚህ ጋር አሁን አንተ ብትለያይም መለያየት በአንተ አልተጀመረም። ጀመረ ነገ ጠዋት እግዚአብሔር ብሎት እንድትታረቁ ትችላላችሁ። ገብተሃል ማለት አሁን አጉል ቦታ እንዳትገባ ራስህን ጠብቅ። እንጃን ያልታየኝ የሚሆነ ነገር ማድረግህ ጥሩ መስሎ አልታየኝም። ምናልባት ለአንተ ጥሩ መስሎ ሊታይ ይችላል። ምክንያቱም እኔም የተመልካችም ወደ ነበረው ትዳርህ እንድትመለስ ነው እንጂ ሌላ ህይወት፣ ሌላ አዲስ ህይወት እንድትጀምር እኔ በበኩሌ ደስ አላለኝም። ፈጣሪ ነው ያለው። አንተ ይመቸኛል ካልኩ ከባለቤቱ በላይ ምንድን ነው የሚባል ተረት አለ። ከአንተ የሚበልጥህ አንተ ራስህ ነው የምታውቀውና፣ እንግዲህ አንተ ከተመቸህ ምንም ልልህ አልችልም። እኔ እውነታውን ማውቅ ስለፈለግ ብል። ያው ዚድ ምን መሰለሽ፣ እና መቼም ህይወት ይቀጥላል። ከአንዱ ተቋረጠ ተብሎ አይተው ተስፋ አይቆረጥም። እንግዲህ ሁላችሁም የነበርኩበትን ነገር ታውቃላችሁ፣ አይታችኋል። ስለዚህ እኔ ደግሞ በአሁን ሰዓት ማለት ሰው ከጎኔ ካለ ወደ ቤት የምገባበት አልባሌ ቦታ በቃ እንዳላሳልፍ ለዛ ለዛ ብዬ ነው እኔ አሁን የግድ ሰው ያስፈልገኛል ያልኩት እንጂ እኔ ይህን አክል የሴቶችን ትኖሮብኝ አይደለም እነሱ አሁን እኔን በቃ ወዳልሆነ ነገር ውስጥ እስከ ስድብ የደረሱት እንደዛ ነው። ስለዚህ አንቺ ትዳር ካለሽ ሰው ቤት ካለ ስራ ወጥተሽ በሰዓቱ ወደ ቤት ትገቢያለሽ። በቃ ቤተሰብ ቤት ይጠብቀኛል ብለሽ የምታስብበት ነገር ይኖራል። ከዛ ውጭ ግን ብቸኛ ከሆንሽ እኔ እንጃ ብዙም በሰዓት ወደ ቤት የመግባቱ ነገር ትንሽ ስለሚከብድ፣ እኔ ለዛም ለዛም ጀምር ነው እንጂ እኔ እንያክል ከሴቶች ጋር ማለት የሴቶች ሱስ ይዞኝ አይደለም። እና እነሱ የሚያስቡት እንደዛ ነው። በጣም ከባድ ነው። እና እንግዲህ ሰው ባየውና በተረዳው ልክ ነው እንግዲህ ለሰው ሀሳብ የሚሰጠው እኔ እንደዛ ያሰቡ እና አንቺን በዛ ልክ ብትረጅኝ እነሱን ባትከተኝ ነው የምለው። ነው ነው፣ እኔ ሳልረዳህ ቀርቶ እኮ አይደለም። በእርግጥ ልክ ነው። ወንድ ብቻውን ሲሆን ይከፋል፣ ውጫ መሻን ብዙ ነገር አለ፣ ማንጨት አለ። ግን ትዳር ካለ ትዳሬ ብለ ወደ ቤት በጊዜ ትገባለ። ሳይገባኝ ቀርቶ አይደለም። ግን እዚህ ጋር ነው እያልኩት ያለሁት፣ እኛ ምኞታችን ወደ ነበረው ወደ ቀድሞ ትዳሬ እንድትመለስ መሀል ላይ ልጅ ሳላለች ሁላችንም እንግዲህ ምኞታችን ነው። ያንን በማሰብ ነው እንጂ ይሄንም ሳላስብ ቀርቻ አይደለም። ጋብቻ እስኪ ለትንሽ ጊዜ እስኪ ሞክረው። ምናልባት እሷም ውስጥ ባራርቶ፣ አንተም ውስጥ ህራርቶ፣ በቃ ነ ከሁን በኋላ በሰይጣን ቦታ እንሰጥም፣ ልጃችንን በአንድ ላይ እናሳድግ ብላችሁ ምናልባት ይሄ ሀሳብ መጥቶ ልትታረቁም ትችላላችሁና ለትንሽ ጊዜ እስኪ ታገስ። ልጅቷንም እንደዚህ እያልክ ተዋት፣ በቃ ታስቸግራት የሚል ማለት ነው እንደዛ ላይ እሷኮ ምንም ይሄን ያህል የተቸገረችው ነገር የለም። ያው እንግዲህ የሰው ፍላጎቱ ይለያያል። ሰው ከምንም በላይ ደግሞ ተሳስበሽ ተግባብተሽ በጋራ ለመኖር ነው። መቼም ከአንድ ሁለት ይሻላል ብለሽ የምትገቢበትና እሷም ደግሞ እንግዲህ እዛ ፍላጎት ከሌላት ምንም አስገድዶ የሚሆን ነገር አይደለምና ማስቸገርም ሳይሆን ያው እሷም እንግዲህ እንዳያየሽው ነው። ፍቅረኛ አለኝ ነው የምትለው እንግዲህ አልታወቀም እኔም እንግዲህ ፍቅረኛ ካለሽ ለምን ወደ እኔ ተጠጋሽ እኔ ጋር ለምን በቃ ትናልሽ ነው እያልኳት ያለውትና ትንሽ ከባድ ነው ዞሮ ዞሮ ስለ ሁሉም ነገር እንግዲህ እግዚአብሔር ነው የሚያውቀው እኛ ባል ነው አይደለም እኛ ስላሰብን አይደለም እናስባለን ሁሉንም ነገር እሱ ሲያሳካ እሱ ሲጨመርበት ነው ነገሮች የሚስተካከሉትና በጣም ከባድ ነው። በአሁኑ ሰዓት ስልሽ ይህን ያክል እውነት ነው ማለት እሷ በወንድምነት ነው የቀረብኩ እንጂ በሌላ መንገድ አይደለም። እና ብዜ እንደዚህ አታስብ እያለች ስለሆነ እሷን በምትናገረው ነገር እንደ ከፋ ስለፈለኩ ነው ጊዜ እኔም ሆንኩ ተመልካች ያንተን ደስታ ነው ሁሉም ሰው የሚመኘው። ጥሩ እንድገጥመህ እንመኝላለን፣ አሁንም ቢሆን ወደፊትም። እሷ መጥፎ ናት ተዋት እያልን ሳይሆን ወደ ነበረው ወደ ቀድሞ እንድትመለስ ነው። አልደጋግምብህና እስኪ ለማንኛውም እንግዲህ ሁኔታውን ወደፊት እናየዋለን። ውድ ቤተሰቦች እንግዲህ ጊዜ እንደምታዩትኝ እኔ ብቸኛ መሆን ስላልፈለግኩ ነው፣ ውጭ ማምሸት ስለሌለብኝ ነው። ትዳር ካለኝ በጊዜ ገባለሁ እና ለዛ ብዬ ነው እንጂ የሴት ሱስ ኑሮብኝ አይደለም። ብዙዎች እንደዛ እየተረጎሙ ነው እያለ ነው። እስኪ እናንተ ምን ትላላችሁ? እስኪ በዚህ ሀሳብ አስተያየታችሁን ስጡንና አይሻልም ምለው ሁሉ እንደጠፋብኝ ነው። እንግዲህ ከባድ ነው። አዎ ምናልባት እኔ አጠይቄም ወደ ሷ አቀራረቤም ምናልባት ያው ብዙዎችን ሊያስደነግጥ ይችላል። እና በቃ አንድ ነገር ደግሞ ሰው ሞክሮ ካልሆነ ምንም ማድረግ አይችልም። ካልሆነ ግን እኔ አሁን እኔ እዚህ ምንም ልልሽ አልፈልግም ምክንያቱም የነበርኩበት ስለምታውቂ፣ በአሁን ሰዓት ይሄ ነው ለማለት ከባድ ነው እና አብዛኞቻቸው ችግሬን ተረድተዋል። የተወሰኑት ደግሞ እንግዲህ ችግሬን አልተረዱልኝም። ምክንያቱም ያው የኔን እርቀት የኔን ወዳልሆነ መንገድ መሄድ ይሄን ያክል የሚፈልግ ሰው ያለ አይመስለኝ ነገር ግን ጥሩም የጻፋችሁ መጥፎም የጻፋችሁ እኔ ምንም ልላችሁ አልችልም፣ አመሰግናችኋለሁና ከምንም በላይ ደግሞ ከስድብ ይልቅ ምናልባት የሄድኩበት መንገድ የተሳሳተ ከሆነ አይ፣ በዚህ በዚህ መልኩ ብታስተካክለው የሄድክበት መንገድ ይሄ በቃ ጥሩ አይደለም፣ ይሄን በዚህ መልኩ አስተካከል ብለው ቢመክሩኝ እኔ ከምንም በላይ የሰውን ምክር ቀበላለሁ። ነገር ግን አንዳንዴ በስድብ መልክ እና በቃ ባልሆነ መንገድ ሲተረጎም፣ ሰው ልህም ይዘዋል እና እኔ ለምን እንደዛ ሊ ብዬ አይደለም? ምናልባት ጥሩዎቹ ጥሩ ነው፣ መጥፎም ደግሞ አንዳንዴ ሰው ከሚያዩ አንጻር ስለሆነ ኮሜንት የሚጽፈው ሁላችሁም፣ ለኔ ማለት መሆን ባለበት መንገድ በዚህ በዚህ ብላችሁ እንግዲህ እኔ ብታስተካከሉ ጥሩ ነው ብዬ አስባለሁኝ። እና ዜድም እንግዲህ የነበረውን ነገር አይተሽ ማለት እኔን ያው ድጋሚ ሌላ ጉዳት ውስጥ እንዳልገባ እንግዲህ ለምክር ስለመጣሽ ሁሉ ነገር አልፎ እኔን ለመምከር እና እንደ ወንድም ስለቀረብሽ ከልብ አመሰግናለሁ ነው የምለው። በእኔ በኩል ቤተሰቦቻችን እንግዲህ እንዳያችሁት ነው ጊዜ እንግዲህ መልሱ እርግጠኛ ነኝ አሳማኝ ይመስለኛል። እና ምከሩት፣ ምክር ስጡት እንጂ እንደዚህ አላፊ ቃላት አትናገሩት። እንደነገርኳችሁ እኔ እሱንም ሆነ አዩን ማንም ሰው ክፉ ቃል ሲናገርብኝ ደስ አይለኝም። ምክንያቱም እኔ ክፉ ቀኔ ስለሆኑ ማለት ነው። እንግዲህ ሌላ የምትለዋለን እንሰናበታቸው እንግዲህ ያው እኔ ምንም አልልም። መጥፎም ለጻፋችሁ ጥሩም ለጻፋችሁ አመሰግናለሁ ነው የምለው ከምንም በላይ ከመጥፎ ይልቅ እኔ ምክርና ጥሩ ጥሩ ነገር እሰማለሁ። ነገሮችን እንደዛ ብታደርጉልኝ የተሻለ ይሆናል ብዬ አስባለሁ። እናንተ መጥፎ በጻፋችሁ ቁጥር እኔም ደግሞ ወል ይዞኝ፣ ምናልባት የሄድክበት መንገድ ትክክል አይደለም፣ በዚህ በዚህ መልኩ አስተካክል፣ ይሄ እኮ እንዲህ ነው መሆን ያለበት ብላችሁ ብትመክሩ ጥሩ ነው። እኔ ምክራችሁን እንግዲህ እቀበላለሁ። ከምንም በላይ ዜድም እንግዲህ እንደ ወንድም ያው ልትመክሪኝ ያለውን ጉዳይ ልጠይቅኝ ዛሬ አብረን ስለተገናኘ ደስ ብሎኛል። አመሰግናለሁ። እንግዲህ እሺ፣ ውድ ቤተሰቦች እንግዲህ እንዳያችሁት ነው። ሁላችሁንም እንወዳችኋለን። በክርስቶስ ፍቅር ሰላማችሁ ብዝት በዝዝት ይበልን። ደህና ሁኑ።